ሰላም እንዴት ናችሁ? ውድ ዩቲብ ቻናላችን ተከታታዮች፣ እንግዲህ በዛሬው ትምህርታችን ፊት ለፊት ላይ እንደምታዩት ማካፈልን በቀላሉ እንረዳለን ማለት ነው። አብራችሁ ቆዩ። ሶ ማካፈል ምንድን ነው ከሚለውን የምንነሳው እንግዲህ። ማካፈል ምንድን ነው? የመጀመሪያው ነገር አንዱ ከአራቱ አንዱ መሰረታዊ የሂሳብ ስሌቶች መካከል አንዱ ነው። ሶ ማካፈል ማለት አንድን ቁጥር ብዙ እኩል ቦታ ማድረግ ነው። ግን እነዚህ ሁሉም ምን መሆን መቻል አለባቸው? እኩል መሆን መቻል አለባቸው ማለት ነው። ሶ እንግዲህ ማካፈልን እያየን ከሆነ ምንድን ነው ይህ ምልክት ማወቅ መቻል አለብን ማለት ነው። ሶ ይሄ ምልክት እንግዲህ ብዙዎቻችን እናውቀዋለን ብዬ አስባለሁ። ማካፈል እንግዲህ አንደኛው ምልክቱ ይሄ ነው። ይሄኛው ሎንግ ዲቪዥን ማካፈል የምንጠቀምበት ምንድነው ማለት አንደኛው ምልክቱ ይሄ ነው። ሶ እዚህ ጋር አሁን የምንጽፋቸው ነገሮች አሉ ማለት ነው። ሌላ ለምሳሌ ይሄኛውን አንዱ የማካፈል ምንድን ነው ምልክት ብዙዎቻችን የምናውቀው ምልክት ነው። ሌላኛው ምንድን ነው? ይቺማ እዝባር የምንመስለው በአማርኛ እዝባር የምንመስለው እሷም ሌላኛው የማካፈል ነች። ሌላኛው ደግሞ እንደዚህ የሚመስል ለምሳሌ ቁጥር ቢኖር ለምሳሌ 15 ሲካፈል ለሶስት ብትሉ ሲካፈልን በዚህ መግለጽ እንችላለን ማለት ነው ሶ ይችኛዋ ምልክት በደንብ ማወቅ ይኖርብናል። ምክንያቱም ብዙ ጊዜ ትላልቅ ቁጥሮችን የምናካፍለው በዚህ ነው። እዚች ጋ የምትካፈለው የመጀመሪያዋ መሀል ላይ የምጽፏ ቁጥር ምንድነች ማለት ነው፣ ተካፋይ ትባላለች። ስሟ ተካፋይ የምትካፈለው ቁጥር ማለት ነው፣ የምትካፈለው ቁጥር እዚህ እዚህ ጋ አሁን ተካፋይ ስንት ነው? አስራ አምስት ሲካፈል ለምሳሌ አስራ አምስት ሲካፈል ለስንት ነው ያለን? ለሶስት አይደል? ሶ የሚካፈለው ቁጥር ምንድን ነው? 15 ሶ እዚች ውስጥ የምትጻፈው ምንድን ነች ማለት ነው? አስራ አምስት ነች ማለት ነው። በዚህኛው ጋር የምንጽፈው ምን ይባላል? አካፋይ። እሱን የሚያካፍለው ቁጥር ማለት ነው። ስለዚህ ይችኛዋ ደግሞ የምትባላች አካፋይ እንላለን ማለት ነው። አካፋይ እንላለን። እንግዲህ አካፋያችን በ15 እና በ3 15 ምንድን ነው? ተካፋይ ብለናል። ስለዚህ አካፋያችን ምንድን ነው? 3 3 አካፋያችን ነች ማለት ነው። እንዴት ነው የምታደርጉት? የመጀመሪያው ፕሮሰስ አስራ አምስትን ለሶስት እናካፍላለን። አስራ አምስት ሲካፈል ለሶስት ስንት ጊዜ ይደርሷል? አምስት ጊዜ አይደል፣ ሶ ሲማምደች አምስት። አምስት የምትጻፈው ከየት? ከላይ ነዋል። ሶ ሲማም የምትባላለች ድርሻ እንላታለን። ድርሻ የሚደርሰው ማለት ነው። ስለዚህ አስራ አምስትን ለሶስት ስታካፍሉት ስንት ጊዜ ይደርሷል? አምስት፣ አምስት ጊዜ ይደርሰናል ማለት ነው። ሶ ከዚያስ እንደምታደርጉት ስቴፕ፣ ሁለተኛው ስቴፕ ላይ ድርሻውን ከአካፋዩ ጋር እናባዛዋለን። ድርሻ ሲካፈል አካፋይ ስንት ነው? አምስት ሲካፈል ሲባዛ በሶስት አምስት ሲባዛ በሶስት ስንት ነው? አስራ አምስት ሶ ይቀነሳል ማለት ነው ከተካፈለ አስራአምስት ሲቀነስ አስራአምስት ስንት ነው? ዜሮ ስለዚህ ቀሪ ይቺኛዋ ደግሞ ዜሮ የምትባላለች ማለት ነው። ቀሪ እንላለን። ቀሪ የሚቀረን ቁጥር ማለት ነው። ሶ እንግዲህ ማካፈሉ አለቀ የሚባለው ሁሌም ቢሆን ቀሪው ስንት ከመጣለን ዜሮ ከመጣለን ቀሪው ዜሮ ካልመጣልን ግን ያማካፈል ምን ሆናል አለቀ አንልም ማለት ነው። ሶ ቀሪ ሁሌም የሚመጣው ወይ ዜሮ ነው ወይ አንድ ነው ማለት ነው። ወይ ዜሮ ነው ወይ አንድ ነው። ሶ ምንድን ምታደርጉት ማለት ነው ቀሪያችሁ መጨረሻ ላይ ሰርታችሁ ቀሪው ዜሮ ከመጣ ያማካፈል ያልቃል። ቀሪው ግን ዜሮ የማይመጣ ከሆነ ያማካፈል ይቀጥላል ቀሪው ዜሮ እስኪመጣ። አንዳንድ ቁጥሮች ግን ለምሳሌ እኔ አስር ሲካፈል ለሶስት ብሰሩ አስር ሲካፈል ለሶስት ሲሰሩ፣ ቀርቡ ነው ሲሰሩ ምን አይመጣም? ቀሪው ዜሮ አይመጣም። አስር ሲካፈል ለሶስት ሶስት ጊዜ አለ። ከዛ ሶስት ሲባዛ በሶስት ዘጠኝ ስታቀናንሱት አንድ። አሁን አንድን ለሶስት ማካፈል እንችላለን አንችልም። ስለዚህ ምን ታደርጋላችሁ? እዚህ ጋር ነጥብ ሲሰጡና እዚች ጋር ዜሮ እንጨምራለን ማለት ነው። አሁን አስር ሲካፈል ለሶስት ድጋሚ ስንት ጊዜ? ሶስት ጊዜ። ሶስት ሲባዛ በሶስት ዘጠኝ ስታቀናንሱት አንድ። አሁን አንዴ ነጥብ ሰጥተናል ስለዚህ ምንድን ዜሮ እንጨምራለን አስር ሲካፈል ለሶስት አሁንም ሶስት ጊዜ ስለዚህ አሁን ይሄ ቁጥር ብሰሩ ብትሉ ምን አይመጣም ቀሪው ዜሮ አይመጣም ማለት ቀሪው ዜሮ አይመጣም ቀሪው ሁሌም የሚመጣ ምንድን ነው አንድ ነው ማለት ነው ስለዚህ ይሄ ምንድነው ማለት ነው ሙሉ ለሙሉ አይካፈልም ወይም ሙሉ ቁጥር አይሰጠንም ማለት ተካፍሎ ድርሻቸው ሙሉ አይሆንም ስለዚህ ምን እናደርጋለን ማለት ነው እንደዚህ አይነት ቁጥር ድግግሞሹን አይተን ዜሮ የማይመጣ ከሆነ ቁጥሩ የሆነ ቦታ ላይ እናቆማለን። ለምሳሌ አንድ ሶስት የከሰራን በኋላ አሁን ሶስት ነጥብ ሶስት ሶስት ሶስት ሶስት እያለ ስለሚቀጥል ቀሪው ዜሮ አይመጣም። ስለዚህ ቀኑ ሙሉ ብንሰራው ምን ታረጋላችሁ ማለት ነው። ከአምስት ከነጥብ በኋላ ከአምስት በላይ ከሆነ ወደሚቀጥለው ቁጥር ታጠጋቦታላችሁ። ካልሆነ ግን እራሱን እንጽፋለን። ስለዚህ ሶስት ነዋል አይሆንም ማለት ስለዚህ በቃ ሶስት ነጥብ ሶስት ሶስት። ስለዚህ አስር ሲከፈለ ሶስት ሶስት ነጥብ ሶስት ሶስት ብለን መግለጽ እንችላለን ማለት ነው። ሌላው ሌሎቹ ቁጥሮች ግን ምንድን ማለት ነው? ቀሪያቸው ዜሮ ሲመጣ ነው ምን የሚያልቁት፣ ማካፈል የሚያልቀው ማለት ነው። ስለዚህ ሁሌም የምጽፏቸውን ነገሮች አስታውሱ። ተካፋይ ከውስጥ በኩል፣ አካፋይ ከላይ፣ ድርሻ ከላይ በኩል ያለችው ከዚኛው ጋር ሰው ስታቀናነሱት ምን ቀሪ ይጻፋል ማለት ነው፣ ቀሪ ይጻፋል ቀሪው ዜሮ ከመጣ ያ ማካፈሉ ያልቃል ቀሪው ዜሮ የማይመጣ ከሆነ ግን ማካፈሉ ይቀጥላል አንዳንዴ ግን ቀኑ ሙሉ ቢሰራም ወይም ምንም ቢሰራ የማይመጣ ቁጥሮች ይኖራል ሶ እነሱም እንደምታደረጉት ማለት ነው ወደሚቀጥለው ታሸጋግሩትና ወይም ታጠጋጉትና ታልፉታላችሁ ማለት ነው ኔክስት ኒድ ሶ የመጀመሪያው ነገር መያዝ ያለባችሁ ማንኛውም ቁጥር በዜሮ ተካፋይ አይደለም ማንኛውም ቁጥር በዜሮ ምን ማለት ተካፋይ አይደለም። ሁለተኛው ምንድን ደግሞ ማንኛውም ቁጥር በአንድ ተካፋይ ነው። መልሱ ምድር ራሱ ነው ራሱ ቁጥሩ ነው ማለት ነው። ራሱ ቁጥሩ ነው ማለት ነው። ለምሳሌ እነዚህን አምስት ምሳሌዎች ዛሬ አብረን እናያለን ማለት ነው። ሶ ምሳሌ አንዳችን ስንት ነው የሚለው አስራ ሁለት ሲካፈል ለስንት ለአራት ሌላስ ምሳሌ ሁለታችን ደግሞ ሰላሳ ስድስት ሲካፈል ለአራት፣ አራት እናረጋለን። ምሳሌ ቁጥር ሁለታችን ነው፣ ይሄ አንድ ላይ ነው ያለ ነው። ምሳሌ ቁጥር ሶስት ምሳሌ ቁጥር ሶስት ወለን ሶ፣ መጀመሪያ ግን እነዚህ እንትን እንበላቸው ማለት ነው። የመጀመሪያው እቺ ቀላለች፣ እቺ አሁን እነዚህ ቁጥሮች ቀላሎች ናቸው። ያኛው ምልክት የሚያስፈልግልን ምንድን ነው ሎንግ ዲቪዥን ወይም ረጃጅም ቁጥሮች ሲኖሩ ነው ማለት ነው። ሰው ለምሳሌ ይችን ግን ማድረግ ከፈለጋችሁ ከውስጥ ምን ይጻፋል ተብላችኋል? ተካፋያል የሚካፈለው ቁጥር የሚካፈለው ቁጥር ምንድን ነው የመጀመሪያው ቁጥር ነው ሁሌም ቢሆን ፍሎ አስራ ሁለታል አስራ ሁለት ይኸው ተካፋይ ቁጥር ነው ከውስጥ ይጻፋል ማለት ነው። ሰው እዚች ጋር የምንጽፋው ቁጥር ደግሞ አስራ ሁለትን ምን ብታከሉ የምታካፍለው ሦስቱን ትለች ማለት ነው እሷ አራት ከዛስ አስራ ሁለት ሲካፈል ለአራት እጽፋላችሁ አስራ ሁለት ሲካፈል ለአራት ስንት ጊዜ ይደርሳል? ሦስት ጊዜ ይደርሳል ማለት ነው። አሁን ሶስት ጊዜ ይደርሶታል። ሶስት ሲባዛ በአራት ስንት ነው? አስራ ሁለት ነው። ስታቀናነሷቸው ከአስራ ሁለት ሲቀነስ አስራ ሁለት ዜሮ። ሶ ምን ብያለው ቅድምዬ? ቀሪ ዜሮ ከሆነ ቀሪ ዜሮ ከሆነ ይሄ ማካፈል ምን ብሏል ማለት ነው? አልቋል ማለት ነው። ሶ አስራ ሁለት ብር ይዛችሁ ለአራት ሰው ብታካፍሉ ለእያንዳንዳቸው ስንት ይደርሳል ማለት ነው? ሶስት ብር ይደርስና ቀሪ ዜሮ ይሆናል ማለት ነው። አስራ ሁለት ሲካፈል ለአራት ስንት ነው ማለት ነው? 3 ይሆናል ማለት ነው። ኔክስት ላይ እየተሰጠችን 36 ነው። 36 36 ሲካፈል ለስንት ነው? ለአራት 4 ይሆናል ማለት ነው። 36 ሲካፈል ለአራት ስለዚህ 36 ሲካፈል ለአራት እነዚህ ቀላል ስለሆነ 9 ሲባዛ አራት 36 ስታቀናንሷቸው ምንድን ነው? 0። አሁንም ቀሪ ስንት ነው? ዜሮ። ቀሪ ዜሮ ከመጣ ያ ማካፈል አልቋል ማለት ነው። ስለዚህ 36 ይዛችሁ ለአራት ሶስት ታካፍሉ ስንት ነው እያለን፣ ዘጠኝ ዘጠኝ ብር አድርሳችሁ ቀሪ ዜሮ ይመጣል። ስለዚህ ሰላሳ ስድስት ሲካፈል ለአራት ስንት ነው ማለት ዘጠኝ ማለት ነው ማለት ነው። እንቀጥል። ምሳሌ ቁጥር አራት ምን ይላል? ለምሳሌ መቶ አምስት ሲካፈል መቶ አምስት ሲካፈል ለሶስት ነው። ጥያቄ ቁጥር ሶስት መቶ አምስት ሲካፈል ለሶስት ስለዚህ አሁን ምንድን ነው የምታደርጉት? የመጀመሪያው ይሄ በቀላሉ መር ስራ ስለማይችል እንዲያው የምታደረጉት ማለት ነው ሎንግ ዲቪዥን ያልነውን ምን ታደረጋላችሁ? ታስቀምጣላችሁ ይሄኛውን ምልክት ታስቀምጣላችሁ? ሶ ምንድነው ከዚያ ኔክስት የምታደረጉት አካፋዩ የትኛው ነው? ተካፋዩ የትኛው ነው? ተካፋይ ማለት የመጀመሪያው ቁጥር ማለት። ስለዚህ እዚች ጋር ተካፋይዋ ትጻፋለች ማለት። ስለዚህ እች ነች ምትለት መቶ አምስት ። ኔክስት እሷን የምታካፍላትን ስንት ነው? ሶስትን ትጽፋለች። ኔክስት የምንሰራው ከአንድ እንጀምራለን። አንድ ሲካፈል ለሶስት፣ አንድ ለሶስት ማካፈል እንችላለን? አንችልም። ሶ ስንት ታወርዳላችሁ? መጀመሪያ አንድ እናወርዳለን። አንድን ለሶስት ማካፈል ስለማንችል ኔክስት ቁጥር እናወርዳለን። ስንት ዜሮ። አሁን አስርን ለሶስት ምግብ ማካፈል እንችላለን። ስንት ጊዜ ይደርሷል? ሶስት ጊዜ ይደርሷል። ሶስት ሲባዛ በሶስት ዘጠኝ፣ ሶስት ሲባዛ በሶስት ዘጠኝ። ስናቀናንሰው አስር ሲቀነስ ዘጠኝ ስንት ነው? አንድ አሁን አንድ ለሶስት ማካፈል አንችል አይደል ስለዚህ አሁን የቀረችን ቁጥር አለች አምስት የምትባል ቁጥር ቀርታለች አምስትን እናወርዳለን ማለት ከአንድ አጠገብ ሰው ስንት ሆነች አስራ አምስት አለ አስራ አምስትን ለሶስት ማካፈል እንችላለን ስንት ጊዜ ደርሷል አምስት ጊዜ አለ አስራ ሶስት አስራ አምስትን ለሶስት ስታከፍለው አምስት ጊዜ አምስት ሲባዛ በሶስት ስንት ሆነች አስራ አምስት ስናቀራን ሰው ስንት ሆነ ቀሪው ዜሮ ሆነ ቀሪው ዜሮ ሆነ ቀሪው ዜሮ ከሆነ ያ ማካፈል ምንድን ነው አልቋል ማለት ስለዚህ መቶ አምስት ብር ይዛችሁ ለሶስት ሰው ብትሰጡ ስንት ይሆናል ማለት ነው? ሰላሳ አምስት ሰላሳ አምስት ብር ደርሷቸው ቀሪ ዜሮ ይሆናል ማለት ነው። ቀሪ ዜሮ ይሆናል ማለት ነው። ግልጽ ነው ብዬ አስባለሁ። ጥያቄ ካላችሁ መጠየቅ ይቻላል። ኔክስት ላይ የተሰጠችን ቁጥር አራት መቶ ሀያ ስምንት ሲካፈል ለስድስት የምትደረገው አራት መቶ ሀያ ስምንት ሲካፈል ለስንት ለስድስት የምትል ቁጥር ነች። ሶ እንዴት ነው የምታደርጉት ማለት? የመጀመሪያው ስቴፓቸው ወይም የመጀመሪያው እንትን የምታደርጉት ምንድነው? ሎንግ ዲቪዥን የምንለውን ምን እናደርጋለን? እናወዳለን አይደል? ሎንግ ዲቪዥን የምንለውን እናደርጋለን። ሶ ይኸው አራት መቶ ሀያ ስምንት ከየት ይጸፋል? ከውስጥ ይጸፋል ተካፋይ ስለሆነ ማለት። ስድስት ደግሞ የሚያካፍለው ቁጥር ከሆነ ምን ታደርጋላችሁ? ትጽፋላችሁ ማለት ነው አካፋይ ኔክስት የመጀመሪያው ስቴፕ አራትን ታወርዳለች። አራት ሲከፈል ለስድስት ማከፈል አትችልም፣ ምክንያቱም ትንሽ ቁጥር ስለሆነ ማለት ነው። ኔክስት ለምን ደብታለቁት ማለት ነው ሁለት አጠገብ ያለችውን ሁለት እናወርዳለን። አሁን አርባ ሁለትን ለስድስት እናከፍለው ስንት ነው? ትክክል፣ ሰባት ጊዜ ሰባት ሰባት ጊዜ ደርሰዋል። ስለዚህ ሰባት ሲባዛ በስድስት ስንት ነው? አርባ ሁለት ታቀናንሱ፣ ስንት ሆነ? ዜሮ። አለ አላለቀም። አሁን ምክንያቱም ስምንት የምትባል ቁጥር አለ። ስለዚህ አሁን ኔክስት የምታወርዷት ምንድነች? ስምንት ነው። ስምንት ሲካፈል ለስድስት አንድ ጊዜ ደርሷላል። አንድ ሲባዛ በስድስት ስድስት እናቀናለን። ስምንት ሲቀነስ ስድስት ሁለት። አሁን ሁለትን ለስድስት ማካፈል አንችልም። ስለዚህ ምን ታደረጋላችሁ? እዚች ጋ መልሳችሁ ላይ ነጥብ ትሰጡና ኔክስት ምን ታደረጋላችሁ? በቀሪያችን ላይ ዜሮ እንጨምራለን። ስለዚህ ሃያ ሲካፈል ለስድስት ስንት ጊዜ ሶስት ጊዜ ደርሷላል። ሶ ሃያ ሲካፈል ለስድስት ሶስት ጊዜ ይደርሷል። ሶስት ሲባዛ በስድስት አስራ ስምንት ሲቀንሱ ስንት ነው? ሁለት ሀያ ሲቀንስ አስራ ስምንት ሁለት። ሶ አሁን ሁለት ነው መልሳችናት። ቀሪው ዜሮ ስላልመጣም እንቀጥላለን። አሁን ኔክስት ግን ምንድነው እዚች ጋር አንዴ ነጥብ ስለሰጠው ሁለትን ለስድስት ማካፈላለን። አንዴ ነጥብ ሰጥቻለሁ። ስለዚህ አሁን ዜሮን እጨምራለሁ ማለት ነው። ሀያ ሲካፈል ለስድስት ስንት ነው? አሁን ሶስት ጊዜ። ሶስት ሲባዛ በስድስት አስራ ስምንት። አስራ ስምንት ሀያ ሲቀነስ አስራ ስምንት ሲያደርጉ ስለዚህ አሁን ነጥብ አለችን ስለዚህ ዜሮ እንሰጣለሁ ሀያ ሲካፈል ለስድስት ስንት ጊዜ ሶስት ጊዜ ሶስት ሲባዛ በስድስት አስራ ስምንት ስታቀናኑ ስወጣ አሁንም ሁለት ነው የሚሰጣው ስለዚህ እንደዚህ እያደረጋችሁ ብትሄዱ ይሄ ቁጥር ምንድን ነው ቀሪ ስንት ነው ማለት ነው ሁለት ነው የሚሆነው ቀሪ ሁለት ነው የሚሆነው ስለዚህ አሁን አራት መቶ ሀያ ስድስት ስምንት ሲካፈል ለስድስት ብታረጉት ሰባ ሁለት ነጥብ ሶስት ሶስት ሶስት ሶስት ሶስት እያለ ብንቀጥል ይቀጥልና ቀሪ ስንት ብር ይሆናል ማለት ነው ሁለት ይሆናል ማለት ነው ስለዚህ ሀያ ስድስት አራት መቶ ሀያ ስምንት ለስድስት ማካፈል አንችልም ማለት ነው ሙሉ ቁጥር አይሰጥም ስለዚህ ሀያ አራት መቶ ሀያ ስምንት ሲካፈል ለስድስት ስንት ማለት ነው ሰባ አንድ ነጥብ ሶስት ሶስት ሶስት እያለ ይቀጥልና ቀሪያችን ሁለት ይሆናል ማለት ነው ቀኑ ሙሉ ብታካፍለን ቁጥር ምን ስለማይሆን ቀሪው ዜሮ አይመጣም ማለት ነው ስለዚህ ስለዚህ እንጨርሳለን ማለት ነው። ኔክስት ላይ እንድ ጥያቄ ቁጥር አምስት አምስተኛውን የመጨረሻው እናደርገዋለን ማለት ነው። ሶ አምስተኛውን የመጨረሻው ስታረጉት ከፍ ያለ ቁጥር እናደርጋለን። እንዲህ ሁለት ሺ ሰማንያ ሲካፈል ለአምስት አሁን ሁለት ሺ ሰማንያ ሲካፈል ለአምስት ነው የምናደርገው ማለት ነው። ሁለት ሺ ሰማንያ ሲካፈል ለአምስት እናደርጋለን? እንሰራለን ይኸው ሎንግ ዲቪዥን ሜትዱን የመጀመሪያው እናደርጋለን። ከዚያ ሁለት ሺህ ስንት ሰማንያ፣ ምክንያቱም ተካፋይ ነው ተካፋይ ውስጥ ይጻፋል ማለት ነው። የሚያካፍለው ቁጥር አምስት ነው፣ አምስትን እንጽፋለን ማለት ነው። አሁን ምን ታደርጋላችሁ? ኔክስት ሁለትን የመጀመሪያው ቁጥር እንቆርጥና እናወርዳታለን። ሁለትን ስቆርጡ ሁለትን ለአምስት ማካፈል እንችላለን አንችልም። ስለዚህ ምን ታደርጋላችሁ? ቤተ ዜሮ ዜሮ እናደርጋለን እናወዳለን ማለት አሁን ሀያን ግን ለአምስት ማካፈል እንችላለን አይደል ምክንያቱም ሀያ ከአምስት ስለሚበልጥ ማለት ነው ስለዚህ ሀያ ሲከፈል ለአምስት እንትነው አራት ጊዜ አይደል አራት ጊዜ ይሆናል ማለት ነው ሶ ዚች ጋ ምንድ ማለት ነው አራት ጊዜ እንጽፋለን ማለት ነው አሁን አራት ጊዜ ይጽፈናል ስለዚህ አራት ሲባዛ በአምስት ሀያ ነው ስታቀናንሱ ሀያ ሲቀንስ ሀያ ዜሮ ስለዚህ አልቀናል ማለት ነው ኔክስት የቀረችን ስምንት አይደል ስምንትን ለአምስት ማካፈል እንችላለን ስንት ጊዜ ይደርሳል አንድ ጊዜ አንድ ጊዜ ይደርሳል አንድ ሲባዛ በአምስት አምስት ሲቀነስ ስምንት ሲቀነስ አምስት ስንት ነው ስምንት ሲቀነስ አምስት ሶስት ሶስትን ለአምስት ማካፈል እንችላለን አንችልም ስለዚህ ምን አለችን ዜሮ የምትባል ቁጥር አለችን ው ዜሮን ታወርዳላችሁ ስለዚህ ሰላሳ ሲካፈል ለአምስት ሰላሳ ሲካፈል ለአምስት ስንት ነው ስድስት ጊዜ ስድስት ሲባዛ አምስት ሰላሳ። ስለዚህ ምን ሆነ? ሰላሳ ሲቀንስ ሰራ ዜሮ። እዚህ ጋር አሁን ቀሪው ስንት ሆናል? ሁሉንም ቁጥር አካፍለን ከጨረስን በኋላ ቀሪው ስንት ሆነ? ዜሮ። ቀሪው ዜሮ ከሆነ ማካፈሉ ምን ብሏል? አልቋል እንላለን ማለት ነው። ሃያ ሁለት ሺህ ሰማንያ ሲከፈል አምስት ስንት ነው ማለት ነው። አራት መቶ አር አስራ ስድስት ይደርስና ቀሪው ዜሮ ይመጣል ማለት ነው። ስለዚህ 2080 ሲካፈል ለ5 ምኑ 416 ይሆናል ማለት ነው። ኦኬ ለዛሬ እንግዲህ ይህን ነበር የሚመስለው ትምህርታችን። የሚቀጥለው ትምህርታችን ላይ ሌሎች ቁጥሮችን እያካፈልን በደንብ ለማየት እንሞክራለን። ኦንላይን መማር የሚፈልግ ማንኛውም ተማሪ ግን 0912ን 07 23 69 ሴፍ ካደረጉት በኋላ ኢሞ ዋትሳፕ ወይም ቴሌግራም ላይ ቢያወሩን ስለ ትምህርቱ ሙሉ መረጃ መስጠት እንችላለን ማለት ነው። ቪዲዮዋችንን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቻናላችንን ያግዙን እንላለን። እናመሰግናለን።